ሙከራ ደረጃ ላይ የደረሰው የኤችአይቪ ኤድስ መድኃኒት ምንድ ላይ ደረሰ? ራን ፎርዶ የተባለው የኢራን የኑክሌር ጣቢያ እስራኤል በ2025 አጋማሽ ላይ ጥቃት ልትፈጽም እንደምትችል ተነገረ። ዳን ጦር መሪ ጄኔራል አብዱል ፈታህ አልቡርሃን ከቱርክ አምባሳደር ጋር ተወያዩ። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። ወደ ዝርዝር ዜና እንገባለን። በአለማችን ላይ አርባ ሚሊዮን ገደማ ዜጎች ከቫይረሱ ጋር የሚኖሩ ናቸው። በሙከራ ላይ የነበረ ኤች አይ ቪ ኤድስ መድኃኒት ላይ ምን ላይ ደረሱ የሚለውን ዜና ይዘናል። በሚሊዮን ዜጎች ህይወት የቀጠፈው ኤች አይ ቪ ኤድስ በሽታ እስካሁን ፈዋሽ መድኃኒት ያልተገኘለት ሲሆን ያለ ጤና ድርጅት ደብልዩ ኤች ኦ ለቫይረሱ መድኃኒት ለማግኘት የተለያዩ ጥረቶች በማድረግ ላይ ናቸው። በአምስት ዓመታት በኋላ ማለትም በ2030 የቫይረሱ ወረርሽኝ የማጥፋት እቅድ ያስቀመጠ ሲሆን ለዚህ የሚረዱ የተለያዩ ሙከራ በመደረግ ላይ ናቸው። ከሰሞኑ የጤና ግኝት ይፋ ከሚደረግበት ላንሴት የህክምና ጥናት ማዕከል ላይ በወጣው መረጃ መሰረት ሌና ካቨር የተሰኘው መድኃኒት የመጀመሪያ ሙከራውን በስኬት አጠናቋል ተብሏል። ክትባቱን የወሰዱ ሰዎች በሰውነታቸው የነበረ ኤች አይ ቪ ቫይረስ እንዲራባ ማድረግ ተችሏል የተባለ ሲሆን ከሌሎች ሙከራ ካሉ ክትባቶች ውጤታማ እንደሆነ ቢቢሲ በጤና አምዶ አስነብቧል። ለቫይረሱ ከፍተኛ ተገላጭ የሆኑ ሰዎች በእንክብል መልኩ መድኃኒት እየወሰዱ ውጤታማ ሆኗል የተባለ ሲሆን በክትባት መልክ እንዲሰጥ መደረጉ ደግሞ ብዙ ጥቅም ሊኖረው ይችላል ተብሎ ታምኖበታል። የክትባቱ ውጤታማነት ለመለካት ሲባል በሰዎች ላይ ጎንኞች ጉዳት እንዳለው የተደረገው ሙከራ ቫይረሱ በሌለባቸው አርባ ሰዎች ላይ ተሞክሮ ጉዳት እንደሌለው መረጋገጡም ተገልጿል። የዚህም ክትባት ይዘት በሰዎች ውስጥ ሃምሳ ስድስት ሳምንት በኋላም እንዳለ ማወቅ ተችሏል የተባለ ሲሆን በረጅም ጊዜ ውስጥም የጎንዮሽ ጉዳት እንዳለውና እንደሌለው ተጨማሪ ምርመራዎች ይካሄዳሉ ተብሏል። መድኃኒቱ ከክትባት ይልቅ በየዕለቱ በእንክብል መልክ ሲወሰድ የተሻለ ውጤታማ ነው የተባለ ሲሆን ይህን ግን አርካሚና ሊረሳ መቻሉን ስጋት ደቅነዋል። ይህን ለማስቀረስ ሲባል በየሁለት ወሩ በአንድ እንክብል መልክ መስጠት የተጀመረ ሲሆን ይህም በያ በአመት አንዴ ለማድረግ የተጀመረው ጥናት ውጤታማ ሆኗል ተብሏል። በክትባት ውጤታማነትና የጎንዮሽ ጉዳት ዙሪያ ተጨማሪ ምርመሮች እንደሚደረጉ ተገልጿል። ሀገራት ይህንም መፍትሄ ይህንም መድኃኒት ለዜጎች እንዲጠቀሙበት ፍቃድ እየሰጡ ነው ሲሆን የብሪታንያ መድኃኒት በሀገሪቱ ጥቅም ላይ ከማዋሉ በፊት ምርመራ ላይ መሆኗን ተናግራለች። ኢራን ፎርድ የተባለው የኒውክሌር ጣቢያ እስራኤል በ2025 አጋማሽ በኢራን ጥቃት ልትፈጽም እንደምትችል ተነግሯል። ቴህራን ከጥር ወር ጀምሮ እያካሄደች ባለው ወታደራዊ ልምምር ከእስራኤል ለሚቃጣባት ጥቃት ምላሽ ለመስጠት የሚያስረችል ዝግጅት እያደረገች ነው። ዋሽንግተን ፖስት የአሜሪካ የደህንነት ምንጮ ጠቅሶ እንዳስነበበ ከሆነ ጥቃቱ የኢራን የኒውክሌር ፕሮግራሟን የማዳከም ዓላማ ያለው ነው። በባይደን አስተዳደር ማብቂያ ላይና በትራምፕ አስተዳደር ጅማሩ የተሰበሰቡ የደህንነት መረጃዎች ይህንኑ እንደሚያረጋግጡ ነው ገለጸው የኢራን ተመራማሪዎችም በወራት ውስጥ የኒኩለር ቦምብ ለመስራት መጠመራቸው የተነገረ ሲሆን የናታንዝና ፎርዶ የኒኩለር ጣቢያ እስራኤል ጥቃት ኢላማ ሊሆን እንደሚችል መረጃዎች ማመላከታቸው ዌልስትሬት ጆርናል አስነብቧል። ሮይተርስ ግን ዋይት ሀውስ በጉዳዩ ዙሪያ ተጠይቆ ማረጋገጫ እንዳልሰጠም ተዘግቧል። የእስራኤል መንግስት የአሜሪካ የስለላ ተቋም ሲኤንኤን እና ሌሎች የደህንነት ተቋማትም ዝምታ መርጠው ዝም ብለዋል። የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሁንግ እና ፕሬዚዳንት ትራምፕ ኢራን የኒውክለር የጦር መሳሪያ እንድኖራት አይፈቀድም ብለዋል። ፕሬዚዳንት ምንም እንኳ የረጅም ጊዜ ሀገራቱ ቁርሾ በንግግር ለመፍታት ቢፈልጉም ኢራን ስምምነት ለመድረስ ካልፈለገች እንዲሁ ሊጠበቅ አይችልም ሲሉ ለዋሽንግተን ፖስት ተናግረዋል። እስራኤል በትራምፕ የስልጣን ዘመን በኢራን ልትፈጽም የምትችለው ጥቃት የትራን የኒውክለር ፕሮግራም በሳምንታት ወይም በወራት የሚያጓጓ የደህንነት የደህንነት ምንጮች ገልጸዋል። የቴል አቪቭ ጥቃትና ቴህራን ልትሰጠው የምትችለው የአጸፋ የቀጠናው ውጥረት እንደሚያባብሰው ይታመናል። ኢራን ከጠር ወር መጀመሪያ አንስቶ ለሁለት ወራት የሚዘል ግዙፍ ወታደር ልምድ እያካሄደች ነው። አዳዲስ የጦር መርከቦችና ድሮኖች እያስተዋወቀች ትገኛለች። ወታደራዊ ልምምዱ በእስራኤልም ሆነ በአሜሪካ በአጋሯ አሜሪካ ሊቃጣ የሚችል ጥቃት ለመመከትና አጸፋዊ እርምጃ ለመውሰድ ዝግጅት እየተደረገበት መሆኑን ደጋግመው በመግለጽ ላይ ናቸው። የሱዳን መሪ ጄኔራል አ አብዱር ፈታህ ቡርሃን ከቱርክ አምባሳደር ጋር ተወያዩ። ጄኔራሉ በቱርክ የልማት ፕሮጀክት እና የሰብአዊ እርዳታ አሰጣጥና የአየር መንገድ አገልግሎት እንደገና ማስጀመር ላይ ያተኮረ ውይይቶ ከቱርክ አምባሳደር ፋቲህ ኢልዲዝ አካሂደዋል። በፖርት ሱዳን የተካሄደው ስብሰባ የሁለትዮሽ ግንኙነት በማጠናከር ላይ ያተኮረ ሲሆን ብሩሃን ከቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን ጋር በዚህ ወር መጀመሪያ ላይ ያደረጉ ውይይት መከታተላቸውን ባለስልጣኑ ተናግረዋል። የሱዳን የውጭ ጉዳይ ሚኒስትር ምክትል ሴክሬታሪ ሁሴን አልሚን በጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ውይይታቸው የሁለትዮሽ ግንኙነት ሂደት የሚያስችሉባቸው መንገዶች እና አንካራም በሱዳን በመጪው ጊዜ ውስጥ ያልተገባቸውን ያቀደችውን የልማት ፕሮጀክት ያካተተ ነበር ተብሎለታል። ውይይቶች የሱዳን አየር መንገድ ከፖርት ሱዳን ወደ አንካራ በሰኒ ወር መጀመሪያ ላይ እንደገና ለመጀመር የታቀደው በረራ ያካተቱ መሆኑን አልአሚን አክለዋል። ባለስልጣኑ ቱርክ የምትሰጠው ሰባዊ እርዳታና በተለዋጭ መንገዶች ወደ መካከለኛውና ምዕራብ ሱዳን በቀጠለ ግጭት ግጭ ከፍተኛ ጉዳት የደረሰባቸው አካባቢዎች እርዳታ ለማድረስ የተደረገው ዝግጅት ላይ መሆኑን ተወያይተዋል። የምዕራብ ዳርፉም ክልል ውስብስብ የሆነ የሰብዊ ቀውስ የተጋረጠበት ሲሆን እንደ ተባበረው መንግስታት ድርጅት ከሆነ 79 በመቶ የሚሆነው ሕዝብ በጦርነት በደቀቀው ግጭት ምክንያት እርዳታ ጠባቃ ያስፈልገዋል ተብሏል። እንደ አላሚን ገለጻ ከሆነ ቡርሃን ቱርክ ለሱዳን ያላትን ድጋፍ በአህጉራዊና ዓለም አቀፋዊ መድረጎች አወድሷል። በቅርቡ በለንደን በተካሄደው የሱዳን የሚኒስትሮች ኮንፈረንስ ላይ አንካራ ስለተሳተፈችበት መግለጫ አምባሳደር ይልድዝ አመስግነዋል። በእንግሊዝና በፈረንሳይ ጀርመን በአውሮፓ ሕብረት በሚያዚያ 15 ያዘጋጀው ጉባኤ ከ200 ሚሊዮን ዩሮ ወይም 850 ሚሊዮን ዶላር በላይ ለሰብዓዊ እርዳታ የተሰበሰበ ቢሆንም ግጭቱ በሰላማዊ መንገድ ለማስቆም የሚያስችል ፖለቲካ መግባባት ላይ ነው ግን ተብሎ ስምን ላይ አልደረሱም። አምባሳደር ኢልዴዝ ስብሰባው በኤፕሪል 12 ብሮሃን ወደ ቱርክ ያደረጉት የአንታሊያን ዲፕሎማሲ መድረክ ከፕሬዚዳንት ኤርዶጋን ጋር የተገናኙበት ውጤት መገምገሙን አረጋግጠዋል። ኢልዴዝ እንደተናገረው ከሆነ እነዚህ የከፍተኛ ደረጃ ውይይቶች የሁለትዮሽ ግንኙነት ወደ አዲስ ደረጃ ያሸጋግሩታል ተብሎ ይጠበቃል ብለዋል። የቱርክ አየር መንገድ ወደ ሱዳን ቀጥታ በረራ እንደሚጀምርና የቱርክ ዚራአት ባንክ ቅርንጫፍ በፖርት ሱዳን እንደሚከፈት አስታውቀዋል። በካርቱምና በአንካራ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ በከፍተኛ ደረጃ እያደገ መሆኑን መጥቷል። ኤርዶጋን ከዚህ ቀደም በሱዳንና በተባበሩት አረብ እምሬቶች መካከል ያለውን አለመግባባት ለመፍታት ሀሳብ አቅርበው እርቅም አቅርበው ነበር። የሚወልዱ አምስት ሺህ ዶላር እንደሚሰጣቸው ፕሬዝዳንት ትራምፕ አዲስ ለሚወለዱ ሕጻናት አምስት ሺህ ዶላር እንደሚሰጡ ቃል ቀቡ። የትራምፕ የእናቶች የወሊድ መጠን ለማበረታታት አዋጭ ያሏቸውን እርምጃ እየወሰዱ ነው ተብሏል። ውሳኔው አሜሪካን እንደገና ጤናማ ማድረግ ከሚለው የቀድሞው ፕሬዝዳንት ጆፍ ኦፍ ኬኔዲ እቅድ አካል መሆኑን ተገልጿል። ይወቱ የአሜሪካ መንግስት አሜሪካውያን እንዲያገቡና ብዙ ልጆችን እንዲወልዱ እያበረታቱ እንደሚገኙ ፎክስ ኒውስ በዘገባው ጠቅሷል።